የአንድ ተጨማሪ ሳምንት እድሜ ተሰጠን ለዚህ ሰዓት አበቃን ፈጣሪ እናመስግነን እንጀምር እናመሰግናለን ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ይላል ቅኝት ምንድን ነው ፕስስ ስትሉ የሰማሁት ብሳሉ ነው ማለት ነው። ከቤት መስቀያ ቢኖሩ አሪፍ ልብስ ነበረ። ጥሩ ነው። ወዳችሁት ሳምሪ ሙካሽ ፋሽን ሽሮ ሜዳሴ ገበያ ላይ ይገኛል። አስቡት። በሌላ ሰው ላይ ደግሞ ቢሆን ለማንኛውም እንዲህ ለማማር ምርጫችሁ ሳምሪ ሁን እንዲያሳመርች። በዓል እንዴት ነው? ጥሩ ነው። ያው እንግዲህ ብዙ እንግዲህ ጎረቤቶቻችንን አስቸግረን። ይሄ ፊት ሳየው ከክትፎ ወዝ ይታየኛል። አሁን ጠንክር ጋ ዝም ብለ ደውለ ደውለ ሊለኔ ቶቶ፣ ጠንክር ጋ ጠንክርዬ፣ ደና እንኳን አደረሰ። ትላንት አልከኝ እኮ አይ ዛሬም ልበል ብዬ ነው ልምጣ እንዴ? እዲስ አይን ለማመጥ ያው እንግዲህ ጠርቶ ክትፎና ቆጮ ከነ ቤተሰቡ ተጋብዞ እንዲህ ወዝ በወዝ አድርጎ ሸኝቶታል። ለጠንክር ቶቶ በዓሉን በተመለከተ እንግዲህ ደስ ይላል። ልዩ የመዝናኛ ዝግጅታችን ዛሬ ልዩ ነው፣ የመስቀል ማግስት ስለሆነ አሪፍ አሪፍ እንግዶች አሉን። ካሉት መሀል አዲስ መጽሐፉን ለማስተዋወቅ ሁሌም እንግዳይ ሲሆን በቃ አልጠገበውም ተወዳጁ አንጋፋው ባለታሪኩ አትሌት ኃይሌ ገብረ ሥላሴ እዚህ ነው ያለው፣ ለኃይሌ ገብረ ሥላሴ። ኃይሌ እሱ ብቻ አይደለም የፋና ላምሮት ያሳለፉን ሳምንት ትልቅ መነጋገር የሆነ አሸናፊ ነው። ጴጥሮስን ጋብዘነዋል። ጴጥሮስ እዚህ ነው ያለው፣ ለጴጥሮስ። ኖዕሞር ቲያትራቸውን ለማስተዋወቅ እነ ድርብ እዚህ ይገኛሉ፣ ለነ ድርብ ለነህሉ ሁሌም እንደምናደርገው ይፖሰት አይፖሰት ጨዋታ አለ። ዛሬም ይፖሰት አይፖሰት ከበዓል ጋር በተገናኘ እዚህም ያላችሁ ካጸደቃችሁት ይፖሰታል። ካሉ ደግሞ እንተዋዋለን በሰይፉ ኦን ኢቢኤስ ፌስቡክ ገጽ ላይ ማለት ነው። እሺ የመጀመሪያው ይፖሰት አይፖሰት እ ከሱስና ከማንቸስተር ዩናይትድ የወጣ ሁሌም ይቀየራል። ይፖሰት አይፖሰት ማንቸስተር ዩናይትድ ተጫዋቾቹ ከዩናይትድ ሲወጡ ውጤታማ ይሆናሉ። ከእሱ ስም የወጣ ሰውዬ ከዛ ሰው ውጤታማ ይሆናል እና ሁለቱ አንድ ሆኑ ነው። ፖሰት አይፖሰት ፖሰት አይፖሰት ነው። ያው እንግዲህ ማንቸስተር ዩናይትድ ትላንት ስለተሸነፈ ዛሬ በደንብ ትንሽ ያው ራሱ ደጋፊዎቹ ራሳቸው ስለተበሳጩ ብስጭታቸውን የሚያስረሳ ነገር እስኪ ያው የዝውውር መስኮቱ ተዘጋ፣ እንጂ ማንችስተር ዩናይትድ ማስፈረም ያለበት ተጫዋች ሳይሆን ቡድን ነው። የማንችስተር ዩናይትድ ደጋፊ ነኝ። ማንችስተር ዩናይትድ ያሸነፈበትን ጨዋታ ሳይ ራሱ ይሸነፋል ብዬ እፈራለሁ። የተደገመ ጨዋታ ራሱ እኮ ነው። ዋው በጣም እንዴ! ይህ የተደገመ ጨዋታ እያየ ይፈራል። ያሸነፈበትን ይፖሰት ይፖሰት ይፖሰት ይፖሰት ይፖሰት የኳስ ነገር ከተነሳ ያው ታውቃላችሁ እኔ ሦስታዊ አደጋገፍ ስልት ነው ያለኝ። ቋሚ ቡድን የለኝ። የአርሰናል ነበርኩ፣ አልተሳካም። ወደ ሲቲ ሄድኩ፣ ሲቲን ማፈረስኩ። እንደው የሚፈርስ ቡድን ካላችሁ በነገራችን ላይ ባለፈው አርሰናል ሲሸነፍ በጣም ተበሳጭቼ ቤት ውስጥ ማዘር አገኘችኝ እና፣ ምን ነው አለችኝ። አይ የምደግፈው ቡድን አርሰናል ስለተሸነፍ አልኳት። እንዲህ ከመቼ ጀምሮ ነው አርሰናል ሆንከው? አለችኝ። ማዘር አልኩኝ። እንዴት እንዲህ አንተ እኮ ያደግከው እኮ በሊቨርፑል ሽንት ጨርቅ በሊቨርፑል እኮ ዳይተር ነው። ከመቼ ወዲህ አንተ እኮ ትክክለኛ ቡድን ሊቨርፑል ነው አትለኝም እኔ አላ ምንም ስላት ከቁም ሳጥን ውስጥ ያደግኩበትን ልብስ ስታወጣው ትንሽ አመንኩኝ። ላሳያችሁ ው ለማንኛውም መረ ኳስ መዝናኛችን ይሁን። ምንድን ነው ጉዱ? ጦርነቱ ከሆነ እኮ ሆነ። በተለይ እነሱ ተጫውተው ሲገቡ አይታችኋል። ተቃቅፈው ነው እኛ እዚህ በነገር በጦር አዎ ማሸነፍ መሸነፍ እኩል መውጣት ያለ ነው። ጥሩ የተጫወተ ያሸንፋል። ስለዚህ ጨዋትን እግር ኳስን ለመዝናኛነት ብቻ እንጠቀምበት ለማለት ነው። ድል ለምትደግፏቸው ቡድኖች በአጠቃላይ ገዛውጭ በዓል እንዴት ነው? ጥሩ ነው ሁሉ ነገር። ይፖሰት ይፖሰት፣ ከበዓል አንጻር ይቅረብ አደለ? ባለቤት እርጉዝ ነች። ክትፎ አማረኝ ካልሰራ አለችኝ። ደንግጬ ነው። ስጋ ገዝቼ እየከተፍኩትና ያቀረብኩላት ከበላች በኋላ እንዴት ነው ስላት፣ ይሄ ክትፎ ነው ክፍቶ ነው እንጂ አለች። ይፖሰት ምን እንደተፈጠረ ባለአቅም በተለይ ከባሉ ጋር በተገናኘ የተለያየ ምግቦችን ደርድሬ ጠረጴዛ ላይ ምሳይ እንዴት አያችሁት፣ መልካም በዓል ብዬ ፌስቡክ ላይ ፖስትኩ። የመጀመሪያው አስተያየት የቴሌብር ብድርን አትክፈልና አላያችን ላይ ቦስት። በነገራችን ላይ ቴሌብር ተበዳሪዎቹን እባካችሁ ክፈሉ ሲል አስጠንቀቋል በደብዳቤ። እሱ ስር ያሉ አስተያየቶች ግን ለየት ይላሉ። እኔ እኮ ስጠጣ ማድረገውን አላቅም መበደሬን ያወቅኩት ክፈል ስባል። ለዚህ፣ ደስ ይላል። ኢትዮቴሌኮም ቴሌኮም የብድር ሰረዛ ቢያደርግልን እንዳለ ተበዳሪ ነው። እሺ ነው። ያው እንግዲህ ኢትዮ ቴሌኮም ብድሬን መልሱ ብሏል። በአዲሱም ዓመት ከብድር የምንነጻበት የተበደርነውን የምንከፍልበት ዓመት ያድርግልን። በምርቃት ነው እንዴ? በምርቃት በዓል ግን እንዴት ነው? ጥሩ ነው ሁሉ ነገር አንዱም ይህን ብሏል፣ ችቦ መቶ ብር ብለውኝ ብቻውን አልነደደም፣ እኔም በንዴት አብሬው ነድጃለሁ ብሏል። ትንሽ እስኪ መቶ ብር አንዳንድ ነገር ግን አጋጣሚ ነው፣ ለመጠቀም ነው። ምን አለ መተዛዘን፣ ከባበር እና እንደው አላደለ መተጋገዝ ቢኖር እንደ ችቦ ነገር ከተነሳ ግን በፊት ከባህር ማዶ የሚመጡ ዜጎች መስቀል አደባባይ እየሄዱ በዓሉን ማየት ነበር። አሁን ግን እያከበሩትም ነው። እንግዲህ አንድ ቤተሰብ ላሳያችሁ ነው። ምናልባት በዶላር የሆነ የገዙት እናት ልጆች ችቦ ገዝተው እየሄዱ ነው። እስኪ ላሳያችሁ። መልካም በዓል ብለናል። ለማንኛውም በዓል ጥሩ ነው። ለማንኛውም ለላኩልኝ እሉ ምስጋና መጀመሪያ እናመስግናቸው እስኪ። እናመሰግናለን። በዓል ነው። ተወዳጁ የጉራጌኛ ስልት አቀንቃኝ ደሳሌ መርሻም እዚህ ነው ያለው። ለደሳሌ መርሻ በእናታችሁ በጣም አዎ፣ በቃ እስኪ ባህል አይደል እንዴ? የምን መፋዘዝ ነው? ተመልካቹ በጣም ደስ ይላል። ቅኝት ባንድ እዚህ አለ፣ እኛም አለን። ከመልክቶች በኋላ እንግዶችም ይመጣሉ። መፋዘዝ የለም። በእያላችሁበት ጥሩ ጊዜ። ከመልክቶች በኋላ እንመለስ። ቅኝት